ዮሴፍ ጉሚ ፎንዶ ጋ እባላለሁ። ተወልጄ ያደግኩት የቀድሞ ዲላ ወናጎ ወረዳ ይባል ነበር። ከኋላ ላይ ዲላ ዙሪያ ወረዳ ተብሏል። አሁን ደግሞ ወደ ዲላ ከተማ ገብቷል። ከዚህ ቀጥሎ ከዲላ ከተማ ቀጥሎ ያለች ቀበሌ ናት። አሁን ወደ ዲላ ከተማ ዞራለች። በስራ ምክንያት የተለያዩ አካባቢዎች በመምህርነት በሬሰብ በምረት የተለያየ ሀገር ሰርቻለሁ። በቀጥታ ወደ ጌድኦ ዞን የመጣሁት በ1987 ዓ ምት ነው አሁን እንግዲህ ሲቆጠር 30 ዓመት ሙሉ ማለት ይቻላል። በእርግጥ የተወሰነ ዓመት እዚሁ አካባቢ ወናማን ቡሌ ወረዳ ላይ በትምህርት ባለሙያነትና የትምህርት ጽህፈት ቤት ኃላፊ በመሆን እዛ ሰራው። በ1998 ዓመተ ምህረት ደግሞ እንደገና ወደዚህ ወደ ዲላ ከ ወደ ገድኦ ዞን መጣው የዚ ገድኦ የዞኑ ትምህርት መምሪያ ኃላፊና ምክትል አስተዳዳሪ ሆኜ ሰራው። ከዛ በኋላ በንዛ ወቅት የመጀመሪያ ዲግሪን በጂኦግራፊ ዲላ ዩኒቨርሲቲ ነው የሰራሁት። ከዛ ከዩኒቨርሲቲ ማስተርስ ሲን ሲመጣ ሁለተኛ ዲግሪን ጂኤስ ሲመጣ ዲላ ፖሊ ቴክኒክ አሁን ፖሊ የተባለ የዛ ነው ዲላ ቴክኒክ እና ሙያ ትምህርትና ስልጠና ኮሌጅ ይባል ነበር። አሁን ወደ ፖሊነት አድጓል። ከ2002 ዓ.ም ጀምሮ እስከ 2005 አጋማሽ ድረስ እዛ ሰራሁ። ከ2005 አጋማሽ ጀምሮ እስከ 2008 ድረስ የዲላ ከተማ ከንቲባ ሆኝ የሰራው። ከዛ በኋላ ኃላፊነት ትቼ ወደ ሙያ ነው ገባሁት። ከተማ ልማት መምሪያ ጥቂት ወራት ሰርቻለሁ። ከዛ በኋላ እንደገና የኢትዮጵያ ብሔራዊ ሜትሮሎጂ ድርጅት ውስጥ ለሁለት ዓመት ሰርቻለሁ አዋሳለው ቅርንጫፍ ላይ ከዛ በኋላ እንደገና ተመልሼ ወደ ጌዴኦ ዞን መጣሁ። ጌዴኦ ዞን መጥቼ ጌዴኦ ዞን ቴክኒክና ሙያ ትምህርትና ስልጠና ኮሌጅ መምሪያ ባለሙያ ሆኜ ሰራሁ። እዛ እያለሁ ነው እንግዲህ አሁን ጡረታ ወጥቼ በአንድ የግል ኮሌጅ ቢታንያ ቢዝነስና ቴክኖሎጂ ኮሌጅ የሚባል አለ። በዚህ ኮሌጅ ይርጋ ጨፌ ባለው ካምፓስ ዲን ሆኜ እያገለገልኩ ነው ያለሁት። ዲላ ከተማም በደንብ አውቃታለሁ። ያው በኃላፊነት ሰርቻለሁ ኖር ስለዚህ በደንብ አውቃለሁ። እድገቷን አውቃለሁ። ልክ እንደ በጄ እንዳለ ልጅ እያንዳንዷን ለውጧን አውቃለሁ። ለዚህ ስለዚህ ለመጣ እንግዳ ለተመልካችም ቢሆን ምን ላይ እንዳለች ምን ምን ለውጥ እንዳላት በራሴ እድሜ ያየሁት ራሱ ትልቅ ነገር ስላለ ይሄን መግለጽ ይችላለሁ እና አብረን ማየት እንችላለን። ይህ አካባቢ ያው ቆፌ ነው የሚባለው፣ ስፔሲፊካሊ ከዲላ ከተማ ውስጥ። የበለጠ ደግሞ አሁን እቺ የእኛ መኖሪያ ሰፈር ሰባ ቁጠባ ይባላል። ድሮ እንግዲህ እዚህ አካባቢ እዚህ ብቻም አይደለም፣ በአብዛኛው ከተማው ያው ጭቃ ነበረ። በዚህ ክረምት ጭቃ ነው፣ አስቸጋሪ ነው፣ በጋለ አቧራ ነው። ከዚህ በፊት ይሄ እነዚህ ፕሮጀክቶች አሁን እነዚህ ዲቾዎች ኮብሉ ምናምን የተሰራው እንግዲህ ከዚህ በፊት ዩኤልጂዲፒ ይባል ነበር፣ አሁን ዩአይዲፒ ይባላል። ከወርልድ ባንክ በተገኘ ድጋፍ የህብረተሰቡና የመንግስት እጅ አንድ ላይ ሆኖ በዚህ በጋራ የተሰሩ ስራዎች ናቸው። በእንደዚህ አይነት እንግዲህ ብዙ ቦታ ከተማ ላይ ይሄ ብቻ አይደለም። ከተማ በበርካታ ማለት ይቻላል በአብዛኛው ቦታ እየተዳረሰ ነው ያለው። ይሄን ይመስላል እንግዲህ አንዳንዱ ለውጦች። ይሄ እንግዲህ የምታዩት ሐውልት የሚችሌ ጀግኖች መታሰቢያ ሀውልት ነው። በ1952 ዓ.ም ተመረተ የነበረ ጦርነት ነው። ይሄ ዲላ ከተማ ውስጥ ካሉት አደባባዮች አንዱ አደባባይ ነው። ትልቅ አደባባይ ነው። ይሄ መንገድ በነገራችን ላይ ኢንተርናሽናል መንገድ ነው። እስከ ሞያሌ ኬንያ ምናምን ድረስ አልፎ የሚሄድ ነው። እሱም በተመለከተ ደግሞ እሱ ብቻ ሳይሆን አሁን በቅርቡ ጊዜ እየተሰራ ያለው የዚህ የኮሪደር ልማቱ ለዚህ አካባቢ ያመጣው ነገር አለ። አደባባዩ ጋር እሱ ብቻ ሳይሆን አሁን ሰዎች ፎቶ እየተነሱ ከዚህ በፊት እንደዚህ አይነት ነገር የለም። አደባባውም እንደዚህ ሰፊ አልነበረም ለመታሰቢያነት ፎቶ እየተነሱ ነው። ይህም በአጋጣሚ በራሱ የተወሰነ የስራ እድል ፈጥሯል። በጎኑ አሁን እየተሰሩ ያሉ ሆቴሎች አሉ። ይሄ ፋይፍ ስታር ሆቴል ነው። ሌላም ሆቴል እዚህ አካባቢ አለ። በዙሪያው ሌሎችም እየተሰሩ ከላይ በኩልም እየተሰሩ ያሉ እነዚህም በራሳቸው ለከተማውም ውበት ናቸው። እንደገና ለሌላውም ስራ እድል ፈጠራ የሚፈጥሩ ናቸው እና በዙሪያውም እንደዚህ ዋን ነገር በአራቱም ማዕዘን እንደዚህ አይነት ነገር ይሰራል ብዬ አስባለሁ። ክልል ቢሮችን ውስጥ የሚሰራው ስራ የዲላ ከተማ መግቢያ በር ነው ሲቲ ጌት ነው የምንሰራው። ያንንም አያይዞ ተጨማሪ ሳፕሊመንተሪ ስራዎች አሉን። ኮሪደር ልማቶችንም እንደሚታየው የሪቴኒንግ ወል የመግቢያ በር አያይዘን እየሰራ ነው ያለ ነው። ስራው ላይ እጅግ በጣም ጥሩ ሂደት ፕሮግረስ ነው ያለው። ቀንም ማታም እስከ ሁለት ሰዓት እስከ ሶስት ሰዓት እስከ አራት ሰዓት ቅዳሜና እሁድንም የተጠቀምን እየሰራ እንገኛለን ኦልሞስት ስራው 30 ፐርሰንት ደርሷል። በእኛ በኩል ያለው በሚደረገው ነገር በእኛ በኩል ተገቢውን ትኩረት ሰተን የሰራ ነው የምንገኘው። የስራ እድልም በተመለከተ ብዙ ስራ አጦች ነበሩ። አሁን ግን እግዚአብሔር ይመስገን አንድ ቀን ስራ ፈተና እናቅም። ብዙዎቹ ደግሞ ከእኛ ጋር እየሰሩ እየተጠቀሙ እኛም አንድ ላይ እየተጠቀመን ነው ያለው ስራ ድርሻ የአናጺዎች ቡድን መሪ እኛ ይሰራሉ እገኛለሁ የምንሰራው ደግሞ የፎርምወርክ ስራ እንሰራለን። ፎርምወርክ ማለት እኛ በጣውላና በፕላውድ ከተሰራ በኋላ አርማታ የሚሞላበት ማለት ነው። እና በሁለት ሰዓት እንገባለን፣ ሰባ ሰዓት ለምሳ እንወጣለን። ሁለት ሰዓት ተራብታለን ከምሽቱ እስከ አንድ ተኩል እስከ ሁለት ሰዓት እንሰራለን። ስራውን እየሰራን ያለ ነው። ራሳችን ለመለወጥና ራሳችን ለማሻሻል እየሰራን ያለ ነው ያው አንያዞር እዚህ ጋር ስራ ያመጣ ነው። ያው መጀመሪያ ለመለወጥ ነው ያመጣ ነው። ራሳችን እየለወጥን ነው ያለ ነው የሰራ ነው ግን ደግሞ ያለ ነው። እዚህ ጋር ለመለወጥ ነው አጠቃላይ ወስደን እየሰራነው ያለ ነው። በዋነኝነት መግቢያ በር ነው። መግቢያ በር ከሱም ተያይዞ ደግሞ እንደሚታየው ሪቴኒንግ ጎል እየጀመርን ነው። በዛ ላይ ወኮ ያለን አንዳንድ ነገሮችን አሳምረን የመውጣት እቅድና ፕላን ይዘን ነው እዚህ ጋር የተገኘ ነው። ስራው ጥራት አንጻር ጥራው ትውልድ ተሻጋሪ ጥራቱን የጠበቀ ለትውልድ የሚተላለፍ ጥራቱንና ውበቱን በጠበቀ መልኩ በዘላግነት ሕዝቡንም ዜጎቻችንንም የሚያገለግል ሆኖ በጥንቃቄ ነው እየተሰራ ያለው። ለዚህ ራሱን አስችሎ በከተማ ደረጃ የተዋቀረ የጥራት አምባሳደር አለ። ከማህበረሰቡ የተወጣጣ ሙያተኛም ያለበት ቲም የተዋቀረ ማለት ነው። ይሄ በተገቢ ሁኔታ እየተቆጣጠረ ጉድለቶች ያሉበት ቦታ ላይ በቅርበት ክትትል በማድረግ ስራው ጥንካሬውን ጠብቆ ለህዝባችን አገልግሎት እየሰጠ ዘመን ተሻጋሪ እንዲሆን በርካታ ስራዎች የተሰሩበት አግባብ እንዳለ በስፋት እናነሳለን። መግቢያ በር ፕሮጀክት መሀንዲስ ነኝ እና የፕሮጀክቱ ደግሞ ፕሮጀክት ስራ አስኪያጅ ነው። ይህ ፕሮጀክት እንግዲህ ስራው ከተጀመረ አሁን ወደ ሶስት ወር ሆኖታል። ፕሮጀክቱ የተሰራ ያለው ያው ከተማችንን ለማስተዋወቅ ሰውም ደግሞ በሚመጣበት ጊዜ ከተማው ይሄን ይመስላል የሚለውን ያለውን ነገር ለማሳየት የተሰራ ያለ ነው። ባህሉን የሚያሳይ ከተማው ምን እንዳለ ጭምር የሚያሳይ ፕሮጀክት ነው። ፕሮጀክቱ የተሰራ ያለው በደቡብ ኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ነው። ኮርፖሬሽኑ ኳሊቲን ኮምፕሮማይዝ የማያደርግ ስራን ደግሞ በፍጥነት በጥራት በጊዜ የሚያስረክብ ድርጅት ነው። በዚህ ሞቶ ደግሞ ይሄን ፕሮጀክት እየተሰራ ያለው ኳሊቲውን ጠብቆ በተሰጠው ጊዜ እና ደግሞ ህብረተሰቡን ተጠቃሚ በሚያደርግ መልኩ የተሰራ ያለ ፕሮጀክት ነው። ከኛ ማህበረሰብ አናናር ጋር ሊዛመድ በሚችል መልኩ፣ ባህልን ሊገልጽ በሚችል መልኩ አብዛኛው ስራ የተሰራ ነው እና ይህን በሰራነው ስራ ላይ ወደ ህዝባችን ጠጋብለን በመስራታችን ከህዝብ ጋር እጅ ለጅ ተሳስረን በመስራታችን አመርቂ ውጤት መጥቷል እና ይሄን መሰረት ባደረገ መልኩ አሁን ላይ ደግሞ ሁለተኛውን ምዕራፍ የኮሪደር ልማትን ወደ ስራ የገባንበት ሂደት ነው ያለውና ይሄ በከተማ ላይ የነበረውን ሰው የመዝናኛ ቦታዎችን፣ ልጆች ከወላጆቻቸው ጋር ሄደው እረፍት የሚያደርጉበትን ቦታ ሄደው የሚያነቡበትን ቦታ በተለያየ መልኩ ልምድን እርስ በራስ ያለውን ማህበራዊ መስተጋብርን በጋራ ሼር ለማድረግ ከፍተኛ በከተማ የነበረውን ችግር የሚፈታ ነው።

ከዚህ ፊት ኮቢል ነበር፣ ይደነቀ የነበረው ኮቢል ዲች ምናምን ሲል ነበር። አሁን ደግሞ ኮሪደር ልማት የሚል መጣ፣ መንገዶች ሰፋ አሉ። ሰው አሁን የሚቀመጥበት ቦታ እያየሁ ነው፣ የሚቀመጥበት ቦታ እንደዚህ እረፍት የሚያደርግበት ቦታ እያየሁ ነው። ስለዚህ ቡና ለኔ ባዶ ሲል አ ለውጥ እግዚአብሔር ይመስገን እንግዲህ ማየት ያው ካለ ወይም በምዕራፍ የተከፋፈለ ነው። የመጀመሪያው ምዕራፍ አምስት ክፍሎችን ባቀፈ መልኩ በተለያዩ ቦታዎች ላይ የተሰሩ ያሉ ስራዎች አሉ። እነዚህ አምስቱ ስራዎች በመንግስት ደረጃ ወደ ሰባ ሚሊዮን ብር ተይዞላቸው ወደ ስራ የተገባ ነው። ከግሉ ባለሀብት አንጻር ከ50 ሚሊዮን በላይ ለዚህ ስራ የግሉ ባለሀብት በተለያየ መልክ አስተዋጽኦ ማድረግ ችሏል። በጉልበት በገንዘብ በግብዓት እንዲሁም በተለያየ ድጋፍ ህብረተሰባችን ለዚህ ስራ ያለውን የሚችለውን ሁሉ አስተዋጽኦ ያደረገበት ሂደት አለ። ግን አሁን የእናንተ ተሳትፎ የባለ ሀብቱ ተሳትፎ ምናምን እንዴት ነው? የእናንተ ተሳትፎ ብቻ ሳይሆን እነሱ ያሳትፋሉ ወይ? እንደዚህ ውይይት ላይ ምናምን። ያው እኔ ትንሽ በአካባቢው ከስራውም ከምናምንም ወደ ግሌ ስራ ምናምንም ስለሄድኩ ጦረታም ስለወጣ አንዳንድ ኢንፎርሜሽን ላይ ትንሽ እንትስላል ምን አክል እናንተ ተሳትፉ ጥሩ ነው ያለው ተሳትፎ። በተለይ አሁን ያለው አመራሩ ጥሩ እየተንቀሳቀሰ ነው ያለው በእያንዳንዱ ነገር የከተማውን ህዝብ ከማማከር እንደገና ደግሞ ትንሽ ገፋ ሲል ደግሞ እኛንም እየጠሩ እንደዚህ አይነት ነገሮች አሉና ምን ታግዙ ናላችሁ፣ ምን ሀሳብ አላቸው ምንድነው የተበላሸ ነገር ምንድነው የለማው ነገር የሚለውን ነገር በቅርብ በስልክም በየጊዜው ዲስከስ የማድረጉ መቀራረቡ አለ። ይሄ የኮሪደር ልማት አምስቱ የመጀመሪያው ምዕራፍ ላይ የተሰሩ ስራዎችን ያየን እንደሆነ አንዱ አደባባይን አደባባዮችን ማልማት ነው። ሁለተኛው በተለይ እንደ ዲላ ከተማ ላይ ከዚህ በፊት መኪና እግረኛና መኪና በጋራ ነበር የሚተላለፉት ወይም ከትራንስፖርት ፍሰት አንጻር ይህን አካባቢ ነፃ በማድረግ እግረኛን በበቂ ሁኔታ መስራት ተችሏል። እንዲሁም ሰው ወይም ማህበረሰቡ ልጆቹን ይዞ ወጥቶ የሚናፈስበት እረፍት የሚያደርግባቸው አረንጓዴ ስፍራዎችን መስራት ችለናል። ወደ 18 ኪሎ ሜትር የሚጠጋ የኮሪደር ልማት እግረኛ መንገድን፣ መናፈሻን፣ አረንጓዴ ስፍራዎችን እንዲሁም በየአካባቢው ደግሞ ቁጭ ብለው ሻይ ቡና እየጠጡ መዝናኑበትን እንዲሁ መጽሐፍ ከልጆቻቸው ጋር ወጥተው መጽሐፍ ሊያነቡ የሚችሉባቸው ቦታዎችን መንገደኛ ሲደክሙ የሚያርፉባቸው አካባቢዎችን መስራት ችለናል። ህዝብ ተሳትፎ የሆነ ነገር ለውጥ ካየ ቀጣይ ለመስጠት ይነሳሳል። ለእኔ ባጠቃላይ ስቃሴ በተለይ ከዚህ ከኮሪደሩ ጋር ተያይዞ ያለው ነገር ውበት አለባ ላይ። ኮሪደር ምንድን ነው? መዘመን ነው። ምክንያቱም የተለያዩ ሀገራት እ እንደምንሰማው መጀመሪያ የነበሩበት በጣም አስከፊ ነበረ፣ ግን ከዛ በኋላ ላይ ደግሞ ወዲያው እንደዚህ አይነት የኮሪደር ከተማን የማሳመር ነገር ባይዘወይ ከተማ የማሳመር ኢንቨስትመንት መሳብ ነው፣ ፕላስ ከቱሪዝም ጋር ምክንያቱም ጽዱ ከተማ ጽዱ የሚያምር ነገር ቱሪዝምንም ይስባሉ፣ ኢንቨስትመንትንም ይስባል። ብዙ ነው ያ ደግሞ እዚህ ለወጣቱ የስራ እድል የመፍጠር ከዚህ ኮንስትራክሽን ላይ ሻይ ቡና ላይ ይሄ ቤት አሁን ከዚህ ቤት አልነበረም። ከዚህ ከኮሪደር ስራው ጋር አብሮ ተያይዘው የመጣ ነው። እዚህ ቤት የተወሰነ ሰው አሁን ይዝናና ሊቀምንትን ይላል። ሌላው የስራ እድል ኮንስትራክሽን በራሱ ደግሞ ዲቹም አለ። ይሄ ቴራዘው ምናምንም አለ። እነዚህ እነዚህ ነገሮች ቤት ሁን ባለቤት ታስታውሳለሁ። እዛ ጋር ትንሽ ካርቴ አሁን ኮሪደሩ ከለማ በኋላ አሁን ራሱ ስፋት ስታየው እና እንዳልከው የተፈጠረላቸው የወጣት ስራ በተለይ ኮሪደሩ ላይ ከመስራት አኳያ ራሱ ማአት ወጣቶች ስራ ተፈጥሮላቸው ጥሩ እንቅስቃሴ ጥሩ ነገር እያደረጉ ጥሩ እየተሳተፉ እንዳሉ የምንረዳው ነው። በከተማችን አሁን ባለን ደረጃ ወደ 21 ነጥብ ሁለት ኪሎ ሜትር ወይም በካሬ ደረጃ ከፍ ከዚህ ከፍ ባለ ደረጃ አረንጓዴ ስፍራዎችን ማልማት ይችላልና እብን እየተሰሩ ያሉ አደባባዮችም ጭምር የከተማዎቻችንን ወይም ዲላ ከተማ ሲከትም የቆረቆሩ አባቶችን ሊገልጽ በሚችል መልኩ ነው። እታች መግቢያ ላይ ያለው የ1952 ላይ በጌዴኦ ዞን የነበረው ጦርነት አለና ይሄ ጦርነት በተለይ አርሶ አደሮቻችንን ሊያፈናቅልና ወደ ጭቆና ስርዓት ለማስገባት የመጣውን ስርዓት በመቃወም ዋጋ የከፈሉት አባቶቻችንን የሚዘክር አደባባይ ነው። ይሄ በዚሁ ሊቀጥል ይገባል። አሁን ያላለቁትን እራሱ ዞሮ ዞሮ ማታ ማታ አይተህ ከሆነ ይሄ ከተማ እንዴት ውበቱ እንዴት እንደመጣ ራሱ በጣም በሚያምሩ ማታ ላይ እግታል። ከመዝናናት አኳያ አንዳንዱ ቁጭ ብሎ መጽሐፍ ያነባል። አሁን እኛም ልጆቻችንን አንዳንዴ እያረገ ትልቅ ነገር ነው። አዲስ አበባ ዋ መንገድ ህ እየመጣች ያው ዞሮ ዞሮ እያየ ትንሽኛው ትልቅኛውን እያየ ከስር እንትን ማለቱ ስለማይቀር ነገ ደግሞ ከዚህ የተሻለ መቸም በምንም ተአምር ከዚህ ያነሰ ወደ ታች ለውጥ ይኖራል። ለውጥ ደግሞ እንትን ነውና እንግዲህ ጥሩ ነው። ቀጣው ደግሞ እንድና እግዚአብሔር እድሜ ይስጠን ማለት ነው። እድሜ ዋናው ነገር፣ ሰላም ካለ ሁሉ ነገር ልክ ነው። ልክ ነው። ባላምባራስ በደቻ ውዶ ማለት ደግሞ የከተማውን የቆረቆሩ አባት ናቸውና ዛሬ ላይ ከተማዋ በዚህ መልክ እንድትዋብ፣ ከተማዋ በዚህ መልክ እንዲትለማ መሰረተ ጣሉት እነሱ። ከዛሬ ከብዙ ዓመት በፊት ይሄ ከተማ በዚህ መልክ እንዲሆን የቀየሱ መሀንዲስ ናቸው። ስለዚህ ለዚህ መሀንዲስ ደግሞ በእሳቸው ስም የተሰየመ አደባባይም መንገድም አስፈላጊ በመሆኑ ይሄ አደባባይ ተሰይሟል። ይሄ አደባባይ በውስጡ ብዙ ነገሮችን አቅፏል። አንደኛው ግሪነሪ ያለው፣ ሁለተኛ የውበት መብራት አለው፣ ሶስተኛ ውሃ አለው፣ አራተኛ ኢትዮጵያ ውስጥ ያሉ ሁሉም ክልል የሚገልጽ ሰንደቅ ዓላማ አለው። ይሄ ሰንደቅ ዓላማ በወቅቱ በራምባራስ ባላምባራስ በደቻ ውዶ የሁሉም አባት ነበሩና ከተማዬ ውስጥ የሚኖሩ ዜጎች የሁሉም የእኔ ናቸው፣ በጋራ ነው የምንኖረው፣ ይሄ ከተማ በጋራ እናለማለን ብሎ ስለነበሩ ሁሉም ክልል

በእርግጥ ከጽዳት ጋር ያለው ነገር ጽዳት የከተማ ጽዳት በጣም ከባድ ነው። ራሱ ሳይንስ ነው። ትልቅ ሳይንስ ነው። የእያንዳንዱ በእንትን ብቻ አይደለም ዝም ብሎ በዚህ በዘመቻ በሰራተኛ በምናምን ብቻ ከተማ አይጸራም። የራሱ ህብረተሰቡ የራሱ አስተዋጽኦ ያስፈልገዋል። ያንን እንግዲህ በሂደት በትምህርትም በምናምን የሚመጣ ነው። ሬሌቲቭ እንግዲህ አሁን እዚህ ዋና መንገድ ላይ የምናያቸው ነገሮች ጥሩ ናቸው። እንግዲህ ሌላ ጊዜ ደግሞ ስንገናኝ አንዳንድ ነገር ብናወራ አለ ብዬ አስባለሁ። እኛም ንቁ ተሳትፎ አድርገን አሁን እንዳደረግነው ንቁ አድርገን ደግሞ የበለጠ ኖር ከተማችንን ጽዱ እና ውብ አድርገን መልሰን የምንገናኝበት ጊዜ ደግሞ ይመጣል ብለን እናመሰግናለን። ጥሩ። እንግዲህ ወደ የት ነው አንተ? አሁን ወደዚህ ወደ ቢሮ ነው የሚሄደው? እኔ ወደ ሰፈር ይመለሳሉ ነው ምትሄደው። እንገናኛለን። እንዳጠፋ አመሰግናለሁ። ዲላ ከተማ በአጭር ጊዜ ውስጥ እንድናዘምን እንድናለማ እድል የሰጠልን ነው። አሁን ሁለተኛው ምዕራፍ የኮሪደር ልማት በሦስት ወር ጊዜ ውስጥ አጠናቀን ለሕዝባችን አስረክበን ሕዝባችን እንዲጠቀም በቁርጠኝነት በትጋት እየተሰራ ነው ያለው። ከተማውን በማዘመንም በኢንቨስትመንት ስራ ላይም የከተማችን ማህበረሰብ እያደረገ ላለው በጎ መልካም ተግባር በዲላ ከተማ ማዘጋጃ ቤት ስም ከልብ ሊያመሰግን ይወዳለሁ።